በእርግጠኝነት ልደተቃል ይዛለታ ተደብቆ አላዳመጠኝም ማለት ነው። በሀገር ያሉ እህቶችን እኔ አልተናገርኩም? ፍጹምም ልናገራቸውም አልችልም። በነሱ ላይም አላላገጥኩም። አረብ ሀገር ባሉ እህቶችን ላይም የማላገጥም ሞራልም፣ ፍቃዱም ሀሳቡም የለኝም። አቡነ አብርሃም ሊፈዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። ዛሬም ነገ ሀሳቢ ምንድን ነው? አቡነ አብርሃም ላይ የተሰነዘረውን ትችት አሁንም አልቀበለውም። ከአበረቱ ሰዎች ጋር ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠሩ በጣም በብዙ ሚሊዮን በብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚህ አይነት ቪዲዮም ሆነ በእንደዚህ አይነት የላይቭ ንግግር መናገር እንደኔ እንደኔ፣ ግን ልክ አይደለም። ሌላኛው ደግሞ ኢትዮጵያ ውስጥ ያሉ ሰዎች ኢትዮጵያ ውስጥ ያሉ ወንድሞች። ለምን አልተናገሩ ምናምን ነገር ብላችሁም ደግሞ ሌላ አንዳንድ ሰዎች መከፋት አይኖሩባችሁም። ውጭ ያላችሁትም ሰዎች እኮ እህቶቻችንን ብትሆኑ ፊታችሁን ሸፍናችሁ ነው ቪዲዮ የሰራችሁት እንጂ ፊታችሁን ገልጣችሁ አይደለም የሰራችሁታችሁት። ልደተ ቃል ለእኔ ላይቭ ምላሽ የሰጠው ነው በእርግጠኝነት። ልደተ ቃል የዛን ለታ ተደብቆ አላዳመጠኝም ማለት ነው። ስላላዳመጠኝ ወይንም ደግሞ ተሸራርፎ የተሰጡት መረጃዎችን ሰምቶ ሊሆን ይችላል ለእኔ ምላሽ የሰጠው እኔ አባታችን አቡነ አብርሃምን ምን ብዬ ነው የተናገርኩት? ክስ እንዳንመሰረት እሳቸው አልፈቀዱልንም ሰው ጠይቋቸው ለምን እንደከለከሉ ብዬ ነው ያልኩት። ይሄ ደግሞ አንድ ልጅ አባቱን የሚጠይቀውን ጥያቄ ነው የጠየኩት። እንኳን ምድራዊ አባታችንን ሰማያዊ አባታችንን እንድንጠይቀው ኑ ጠይቁኝ ብሎ ፍቃድ የሰጠን ነው ማለት ነው። መጠየቅ ብቻ አይደለም ኑ እንዋቀስ ይላል እኛ አምላክ ማለት ነው። የሆነ ቦታ ላይ ቁጭ ብሎ የሚያስፈራራ እንዳትጠይቁኝ፣ ምንም እንዳት እንትን እንዳትሉ የሚል አምላክ አይደለም የምንከተለው። እንኳን ምድራዊውን አባታችንን ሰማያዊ አባታችንን እንኳን እንጠይቃለን ማለት ነው። እነዛ አላደረግኩኝ አንድና አንድ ዛሬም ነገ ማሳቤ ምንድን ነው? አቡነ አብርሃም ላይ የተሰነዘረውን ትችት አሁንም አልቀበለውም። ልክ አይደለም። አቡነ አብርሃም ላይ የተሰነዘረውን ትችት ዛሬም አልቀበለውም። ስህተት ነው። ደረጃ ላይ ልደተቃል ቃል ስለ እኔ መልካም ነገር የተናገርከውን ሰምቼዋለሁኝ። ብዙም አያስጨንቀኝም እሱ። ነገር ግን እህቶቼን የተናገርካቸው ነገሮች በጣም በሚያሳዝን ሁኔታ ልቤን ሰብሮታል፣ አስከፍቶታል። ለምን እንደሳክ ራሱ አልገባኝም። ነገር ምንድን ነው፣ ትላንትና ከወንድማችን እፎይ ጋር ተያይዞ በሰጠውት ሀሳብ እኔ እኔ ያላልኩትን ነገር ከሆኑ ከሆኑ ቪዲዮዎች ጋር ተቆራርጠው የተለቀቀ አንድ ቪዲዮ ነበረ። እፎ እየሰራው ቪዲዮ ነበረ እና እኔ አረብ ሀገር ያሉ እህቶችን እውነቱን ለመናገር አልተናገርኩኝም። አረብ ሀገር ያሉ እህቶችን እኔ አልተናገርኩም። ፍጹምም ልናገራቸውም አልችልም። በነሱ ላይም አላላገጥኩምም። አረብ ሀገር ባሉ እህቶቼ ላይም የማላገጥም ሞራልም ፍቃዱም በሀሳቡም የለኝም። ቢታወቁ ሊያስገድላቸው የሚችልን እንደዛ እየሰሩ ማላገጥ በጣም ያሳዝናል ማለት ነው፣ በጣም ያሳዝናል። ስለዚህ ባታደርገው ጥሩ ነበረ። ቀጣይ ግን ከዚህ በላይ ልሄድብህ እችላለሁ ማለት ነው፣ በሴቶች ጉዳይ፣ በእህቶቻችን ላይ ወይም በእህቶች ላይ ከመጣህ ማለት ነው። እኔን እንደፈለገ መናገር ትችላለ፣ ያ እህቶቻችንና አረብ ሀገር ያሉ አስመሳዮች ምናምን ብለህ ግን እነሱ ላይ እንድትናገር እድል አልሰጥህም አልፈቅድልህም። ኢትዮጵያ ውስጥ ሆነ ከፈራህ ሳውዲ ላይ ላሉትማ እንዴት ሊከብድ እንደሚችል መረዳት ሲኖርብህ፣ አይ እንደዚህ ያላችሁ ውጭ ያላችሁ ምናምን ብለህ እንድታላግጥ አልፈቅድልህም ማለት ነው። ሰው ጥንቃቄ አድርግ። ነገር ግን አረብ ሀገር ያሉ ሴቶችን አላግጠህባቸዋል፣ ስቀህባቸዋል፣ ምናምን እኔ በነሱ አይደለም የሳውኩት በሰዓቱ እየተናገርኩኝ ባለበት ሰዓት ላይ ኮመንት ተጻፈ እና ኮመንት ሲጻፍ ያንን ኮመንት አየሁና በዛ ኮመንት ሳኩኝ። በዛ ኮመንት ስስቅ መጨረሻ ላይ ሁላችንም ማስመሳዮች ሁሌ ነው ምለው፣ ሁላችንም ማስመሳዮችም ሁሌ ነው ምለው እዛ ያቸው ሪከርድ አድርገው ያዙትና፣ አንደኛ የኔን ንግግር ሳትሰማ እፎይ፣ የኔን ንግግር ሳትሰማ የኔን ሙሉ ሀሳብ ሳታዳምጥ እኔ ብቻ ለእህቶቼ ይጠበቃል ሁነ እህቶቻችንን ተሳድበል ብለ ለመናገር የሄድከው ያ የውሸት ክስ ነው፣ የውሸት ክስ ነው። ስለዛ እንደዛ ብሎናል ብላችሁ ያዘናችሁ ኦርቶዶክሳውያን እህቶቼ ካላችሁ ካላችሁ እኔ እንደዛ አልተናገርኩኝ። እናንተን የሚያቃልል ነገር አልተናገርኩኝም። ጀስት ያደረግኩት ነገር ምንድን ነው፣ በማውራበት ሰዓት ላይ አንዳንድ ኮመንቶች ስላሳቁኝ በነዛ ኮመንት ሊሳከተ እንጂ ከዛ ውጪ በሌላ ነገር አይደለም። ግን አሁንም የምላችሁ በአባቶች ላይ በተለይ በአቡነ አብርሃም ላይ የተሰነዘረው ትችት ዛሬም ነገም ለእኔ ልክ አይደለም፣ አልቀበለውም። እሱኛውን ነገር እንትን አይደለም ይቅር ያላችሁ እህቶች ካላችሁ ግን እናንተን እንዳልተናገርኩኝ ማወቅ አለባችሁ። ብናገር እኔ ክፍተት ባይ ፊት ለፊት እናገራቸዋለሁ። ከዛ ውጭ ግን ፊታችሁን ሸፍናችሁ ምናምን ለማለት የፈለግኩበት ዋነኛው ፖይንት ምንድን ነው እና ልክ ራሱን ሳያሳይ የሚሰራ እና ራሱን ገልጦ የሚሰራ መሀል ላይ ሰፊ ልዩነት አለ። ነገሮች ከባድ በሆኑበት ሰዓት ላይ ተጋላጭ ሆኖ ራስን አሳይቶ መስራት በእስልምና ላይ ውጤት የሚያመጣ አይደለም። ውጤት የሚያመጣ አይደለም። ራሳቸውን ሸፍኖ የሚሰሩት ግን ከሌሎቹ ይልቅ ሪስካቸው የቀነሰ ነው። ከዛ አንጻር ነው እንጂ አረብ ሀገር ያሉትን ሴቶች ስማስቅዱስ። አንዳንድ ግን ሰዎች ነገሮችን ኖሬት እንደሚጠመዘዙት አላውቅም። ንስ እናንት፣ እቺ ጦሰኛ አለም ናት። እኔ በሷ ኮመንት ነው የሳክ ትራሱ አንቺ ነሽ፣ ለዚሁ ሊያበቃሽኝ አለም። የሷን ኮመንት አይቼ ነው የሳቅሁት። ትላንትና ምና የአንቺ ጦስ ነው እንደዚህ። ኤኒዌይስ አሁን ሁላችንም ወዳችኋለሁ። ሌላ ነገር ሁላችንም ወዳችኋለሁ። በዛማ ለ በዚህ ቅድም ላይቭ ስገባ ግን ብዙዎቻችሁ ብዙ ኮመንት ስለጻፋችሁ ወደ ሀምሳ ሰው ነው ብሎክ ያደረግኩት። አላውቅም ብቻ ሪፍታ እኔ እንኳን ጋቻለ ናቲ ከህግ አካላትም ከቤተክርስቲያኒቱ ህግ አካላትም መመሪያ ተሰጠ፣ ወደዛ እንዲሄድ ሆነ ማለት ነው። እናንተም ስጠብቁ ነበረ ያው መግለጫ ይሰጣል እያላችሁ ስጠብቁ እንደነበረ አስታውሳለሁ። በጉጉት እየጠበቃችሁ ነበር፣ ከነገ ዛሬ መግለጫ ይወጣል እያላችሁ ማለት ነው። ከዛ በኋላ ምንድን ነው የሚሆነው? በሚያሳዘን ሁኔታ ቋሚ ሲኖዶስ ጳጳሳቶቹ ፈቃደኛ ነበሩ፣ ህጉን ወደ እኛ ምጡት፣ እኛ እናጸድቀዋለን፣ ክስ እንመሰርታለን ብለው ፈቃደኛ ነበሩ። ነገር ግን ወደዛ ለመድረስ ስራ እስከ ምክትል እንትኑ ወደዛ መምራት ነበረባቸው። አቡነ አብርሃም አቡነ አብርሃም አልፈቀዱልንም። እሳቸው ባለመፍቀዱ በህግ አካላት በቤተክርስቲያኑ እንትን እያንዳንዱ የጸደቀውና እነሱን ሊያስጠይቃቸው የሚችልበትን አጋጣሚ እኛ መክሰስ እና እነሱን ተጠያቂ ማድረግ የምንችልበትን ውድቅ እንዲሆን ሆኗል ማለት ነው። ሜቢ ይሰማል፣ ስታክ አድርጓል። እኔ ጋር ይሰማል። ስለዚህ እሳቸው ፈቃደኛ ባለመሆናቸው በሳቸው ምክንያት ወደዛ ሳይሄድ ቀርቶ ውድቅ ሆኖብናል ማለት ነው። የሊቃውንት ጉባኤ እንትኖች አን ቲክቶኬ እንትን እያለ ነው፣ እሰማለሁ። ስታክ እያደረገብኝ ነው። አሁን ተመልሻለሁ። መልካም። የሊቃውንት ጉባኤ እንትኑም አምጡ ወደኛ የተነሱትን ጽርፈቶች፣ ምላሽ የሚያስፈልጋቸውን ምላሽ እንሰጣለን። በሕግ የሚጠየቁትንም በሕግ እንጠይቃለን ብለውን ነበረ። እንግዲህ ወደዛ ለመሄድ አሁንም አቡነ አብርሃም መፈቀድ ነበረባቸው። አቡነ አብርሃም ሊፈቅዱልን አልቻሉም። ጋርቤጅ ውስጥ ጨምረውታል ማለት ነው። በሕግ አካላት ረቆ የጸደቀውን እና የቤተክርስቲያኒቱ እንትኖቹ የያዙትን ውድቅ እንዲሆን አድርገውብናል ማለት ነው። ስለዚህ ያለው አማራጭ በሕግ እኛ መክሰስ እንዳንችል አቡነ አብርሃም አግደውናል። ከልክለውናል እሱን ለምንድን ያደረጉት ደውላችሁ ጠይቋቸው ምናቀው ነገር የለም ነገር ግን መጨረሻ ላይ የህግ አካላትም ይህንን ኬዝ የቤተክርስቲያኒቱ የህግ አካላትም እንዳይከሱት ወይንም ደግሞ ወደዛ እንዳይሄዱም ክልከላ እንደተደረገባቸው በኋላ ላይ ሰምቻለሁኝ ይህንን ያደረጉት ያው ከእሳቸው ጋር በተያዘ ነው እሳቸው ለምን አደረጉት በፊት ጠንካራ እንደሆኑ እኔ የምወዳቸው አባት ናቸው ማቀው ነገር የለም ነገር ግን በኋላ ላይ ለራሳቸው ኬዝ ፈልገውት ለራሳቸው ኬዝ ፈልገውት ስልጣን ማግኛ ማለት ነው። ከመንግስት ጋር መደራደሪያ። ይኸው እኔ እንደዚህ እየተበደልን እኔ ሆን ብዬ እኔ ነኝ የማረግበው ነገር ለማለት ይመስላል። ማለትም ያው ቤተክርስቲያን እየተሰደበች እኔ ዝም እያልኩ ነው እንጂ ሊከሱ ይፈልጋሉ። ስለዚህ እኔ ነኝ ማረጋጋው ለማለት ደህንነቶችን ሰብስበው መረጃዎቻችሁን ስጡን፣ ደህንነቶች ይመጣሉ ብለውን ነበረ። የአቡነ አብርሃም ጻፊያቸው ይህንን ነግሮን ነበረ። አይ ባት ከሱ ጥንቅር ብላችሁ ቅሩ። መረጃዎቻችንን አንሰጣችሁም። ከፈለጋችሁ ራሳችሁ ሰብስባችሁ እንደ አዲስ ክሰሱ፣ አንሰጥም። በቃ መረጃዎቻችንን ቃኛ ትተናል። ከሱን ከናንተ ጋር ባለን ሁኔታ፣ በእንደዚህ አይነት ሁኔታ እናቋርጣለን በሚል አቋርጠናል ማለት ነው ያለው። ሁኔታ ይህን ይመስላል። አሁን ያለነው እንደዚህ አይነት ሁኔታ ነው። የህግ ጉዳይ ይህን ይመስላል ማለት ነው። ቀጣይ ግን ምን መስራት እንዳለብን የተገነዘብንበትና የተረዳንበት ነገሮች ስላሉ ቀጣይ በተሻለ ሁኔታ የተሻሉ ተቋማቶች መገንባት እንዳለባቸው የታዘብንበት ስለሆነ ብዙ ነገሮች እንደ ቅሬታ ፐርሰናል የምናነሳቸው ነበሩ። ለምሳሌ ቤት አተን ለጊዜው ማረፊያ እንኳን አሳድሩን ብለናቸው በሊቀ ጳጳሶች ምናምን ፍቃደኛ ያልሆኑ አሉ። እንደዚሁ ቤታቸውን ዘግተው እንደዚሁ የተቀመጠ ቤታቸውን ማለት ነው ለሁለት ቀን ለሶስት ቀን እንቀመጥበት ሲ ወይም ደግሞ እንመካከርበት ብለናቸው እንኳ ፍቃደኛ ያልሆኑ አሉ። ይህ ፐርሰናል ጥቅም ስለሆነ ለመኖሪያ ስለሆነ ብዙም ቅሬታ አይገባንም። እዚህ ላይ መፍታቸው ነው ቤት ለእግዚአብሔር ብለው ሲያስተምሩ ብንስቅባቸውም፣ ይሄ ግን ለገዛ ጥቅማችን ስለሆነ እንቢ ማለት መፍታቸው ነው። ነገር ግን በቤተ ክርስቲያን ዙሪያ ላይ የተነሱ ክርስቶስን ግብረ ሰዶም እያሉ በአደባባይ የሚሳደቡ ግብረ ሰዶም ነው ክርስቶስ ጌ ነው እያሉ የሚሳደቡ የሕግ አካላቶች በሙሉ ይሄ ሰቅጥጧቸው፣ በቃ መስማት እስከሚቀፋቸው ድረስ ይሄንንማ እንትን እንላለን ብለው እስከ መጨረሻ እንሄዳለን ብለው ብዙ ነገር ከሰራም በኋላ እና እንደዛ ሆነዋል። ቀጣይ ግን እንደዚህ አይነት ነገሮች እንዳይፈጠሩ ቅድም እንዳልኳችሁ ትልልቅ ተቋማት ለመስራት ኃላፊነት ወስደናል። ትልልቅ እንትኖች አሉ። በእኔ በኩል ይህን ይመስላል። እንግዲህ ያስቀየምኳችሁ ካላችሁ ይቅርታ። ላለውኝ ሁላችሁንም አመሰግናለሁኝ። የተወሰኑ ሰዎችን እቀበላለሁ። ብዙ ሰዎችን አልቀበልም። ማልቀበለውም አንድም ደግሞ እዚህ ያልታገላችሁልን ወይም ደግሞ ኢንሴንስ አልታገላችሁ ስንል ኦርቶዶክሳውያን እስልምና ላይ መስራት አለብን ብለን ስንል ደንታችሁ ያልሆነ ሰዎች ገስት ባትልኩም ደስ ይለናል ምክንያቱም ቀጣይ እናንተ ላይ ደግሞ እንመጣለን ቀጣይ እናንተ ላይም እንመጣለን? ምክንያቱም ቤተክርስቲያን ዛሬ ለምሳሌ ሆሳና ነበረ ሆሳና ደግሞ ምንድነው እሱ ጌታ በአህያይቱና በውርንጭላይቱ ላይ ሆኖ የመጣበት ነው አይደለም አህያይቱ ምሳሌዋ ምንድን ነው? ወርንጭላይቱ ምሳሌዋ ምንድን ነው? እነኚህን ምሳሌዎችን እንዴት ነው እሱ የምታስተምሩት? ግማሽ ህዝብ የአገሪቱ የሚያህለው ሙስሊም ሆኖ ለሙስሊሞች ወንጌል አያስፈልግም ካላችሁ የወርን ጭላይቱን እና አህያይቱን ምሳሌ እንዴት ነው እሱ መስራችሁ የምትሰብኩት? ነጋጠባ ከፕሮቴስታንት ጋር ብቻ መሆን ነው ያለበት። እሱን ልታስቡበት ይገባል ልታስቡበት ይገባል። በዚህኛው በኩል ብዙ ቀዳዶች አሉ። እነኛ መደፈን ያለባቸው ይመስለናል። እስልምናው ሳይደ ትንሽ አስቸጋሪ ነው። ለህይወታችንም ከባድ ነው፣ ለህይወታቸው ከባድ ነው። ሶ ይህንኛው መሰራት አለበት። እንድንሰራ እናንተም አብራችሁን መሆን አለባችሁ፣ እናንተም መስራት አለባችሁ። ይህንን ልታስቡበት ይገባል። ከእናንተ ሳይድ ነበር መምጣት የነበረበት። በእርግጥ አሉ አባቶች በዛው መጠንም አመራሮችም የማህበረ ቅዱሳንም ለዚህ ትልቅ እንትን እያላችሁ ያላችሁ አላችሁ፣ ግን አስ ኢንዲቪዥዋል ነው እንጂ እንደ ተቋም መሆን አለበት ያን